ጤና ስጥልኝ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ጀምረዋል። በቆይታችንም በትንታኔ የምንመለከተውን ጉዳይ ጨምሮ ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለጽጌ ከዜናዎቹ ጋር አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ሰው ተኮር የልማት ፕሮጀክቶችን በከተማዋ በማከናወን ዘርፈ ብዙ ለውጥ ማስመዝገቡን በብልጽግና ፓርቲ አዲስ አበባ ቅርንጫፍ ጽህፈት ቤት አስታወቀ። ፓርቲው ባለፉት ሰባት ዓመታት አዲስ አበባን በስኬት መምራቱንም ገልጿል። ራይል ደምሰው ዝርዝራላት። መጋቢት 24 ፖለቲካዊ ለውጥ የተበሰረበትና ና የለውጡ መሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን ለማስተዳደር ቃለ መሀላ በዝፊት የፈጸሙበት ቀን ነው። ይህ እለት ሰባተኛ ዓመቱን አስቆጥሯል። እለቱን ለመዘከርም በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት በአዲስ አበባ ከተማ በሰባት አመታት የለውጥ ጉዞ የተመዘገቡ ስኬቶችን ለመዳሰስ ከተለያዩ የመንግስት ስራ አመራሮችና ጥሪ ከተደረገላቸው እንግዶች ጋር የፓናል ውይይት አካሂዷል። በውይይቱ ላይ ንግግር ያደረጉት በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ ሞገስ ባልቻ ፓርቲው በርካታ ውስብስብ ፈተናዎችን እየተጋፈጠ በአዲስ አበባ ከተማ አኩሪና ምርታዊ ድሎችን እያስመዘገበ መሆኑን ተናግረዋል። መደመርን ለሁላችን፣ ለሀገራችን ያበረከተ ትርክታችን እብረ ብሔራዊ አንድነትን ብሔራዊነትን፣ ወንድማማችነትን ያጎላ የተረከ በሂደቱ ያጋጠሙን ፈተናዎችን ደግሞ ከፈተናዎች ውስጥ እድሎችን ፈልቅቆ በማውጣት ለብልጽግና ጉዟችን ምቹ መደላድል የፈጠረ የምንተጋውና የምንሰራው ለሁለንተናዊ ብልጽግና ሪያችን ስለሆነ በተመዘገበው ውጤት ፈጽሞ የማንዘነጋ ለትልቅ አስበን ለትልቅ የምንሰራ ስለሆነ በባለፉት የለውጥ ጉዞ በተጓዝንበት ሂደት ውስጥ የተመዘገቡ ስኬቶችን ምንዘክርበት በለውጥ ጉዞ የፖለቲካ ሚዛንን በመጠበቅ ሁሉን ያቀፈ የፓርቲ ስርዓት እንዲኖር መሰራቱንም የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ጃንጥራር አባይ ገልጸዋል። የፖለቲካ ሚዛንን በጠበቀ መንገድ ኢንክሉሲቭ የሆነ ሁሉን ያቀፈ የፓርቲ ስርዓት እንዲኖር ያደረገና መገለል በኢትዮጵያ ምድር ውስጥ እንዲወገድ ያደረገ ስርዓት በመሆኑ ይሄ መሰረታዊ ስኬት አድርገን እንወስደዋለን። ኢንክሉሲቭነቱ በሁሉም አቅጣጫ ጫፍ ያሉ ኢትዮጵያውያን በዜግነታቸው ብቻ የሚሳተፉበት የፖለቲካ መድረክ እንዲፈጠር እውን ሆኗል። ሁለንተናዊ የሆነ ለውጥ የሚታይባት ከተማ ናት። ኮሪደራ ላይ ቁመን ስናመሽ ኮሪደር ብቻ ምንሰራ የሚመስላቸው ሰዎች ሊኖሩ ይችላሉ። እንደሱ ግን አይደለም ሀቁ። በትምህርት መጠነ ሰፊ ለውጦች አስመዝግበናል። በጤና መጠነ ሰፊ መሰረተ ልማት ብቻ ሳይሆን አገልግሎትን የሚያዘምኑ ስራዎች ተከናውነዋል። በሰባት አመታት የለውጥ ጉዞ በአዲስ አበባ በማህበራዊ ኢኮኖሚያዊና ፖለቲካዊ የልማት ሂደቶች ላይ በርካታ ለውጦች መመዝገባቸውንም የውይይቱ ተሳታፊዎች አንስተዋል። ተማሪውን የሚያገኙት የምገባ አገልግሎት ይሄ ደግሞ እጅግ የተለየው ተግባር ነው። በዚህ ሂደት ከ ከአንድ ሚሊዮን 37 ሺህ በላይ ተማሪዎች ተጠቃሚ ሆነዋል። ባለፉት ሰባት አመታት በሀገራችን በተካሄደው ለውጥ ለጎረቤት ሀገሮች ሰላም ባለን ብርቱ ፍላጎት በሱዳን ያሉት ተፋላሚ ኃይሎች እርስ በርስ እንዲደራደሩ እዚህ ከተማችን ጭምር አስተናግደን ማድረጋችን ማቀራረባችን ትልቅ ነገር። በሕዳሴ ግድብ ግንባታ ላይ ተጋርጦብን የነበረን ተንኮል ኦልረዲ በዲፕሎማሲ ያከሸፍንበት ነው። ከ160 ሺህ በላይ የፍራፍሬ ችግኞች ተተክለዋል። አስራ አምስት ሺህ የሚሆኑ የማዳበሪያ አቅርቦት ሁለት መቶ ስልሳ አምስት ሺህ የሚሆኑ ቤቶች ተሰርተው ባለፉት አራት አመት ነው አለም ይሄ ለሁሉ ለቤት ተፈላጊዎች ተዳርሷል። በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት የተዘጋጀው የፓናል ውይይት ትላንት ዛሬና ነገር ለኢትዮጵያ ልዕልና በሚል መሪ ሀሳብ የተዘጋጀ ሲሆን በውይይቱ ለውጡ ቀጣይነት እንዲኖረው መንግስት በትጋት ይሰራልም ተብሏል። ወጣቶች በሁሉም ዘርፍ ያላቸውን ተሳትፎ በማጎልበት ተጠቃሚነታቸውን ለማረጋገጥ የድርሻቸውን እንዲወጡ ተጠየቀ። ከቃል እስከ ባህል በሚል መሪ መልእክት በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ የውሳኔ አቅጣጫዎች ላይ የወጣቶችን ሚና የተመለከተ ውይይት በደብረ ብርሃን ከተማ ተደርጓል። የገንዘብ ታደሰን ዘገባ ለአለም ላይ ኮን እንደሚከተለው ያቀርበዋል። የብልጽግና ፓርቲ ሁለተኛ መደበኛ ጉባኤው ላይ የውሳኔ አቅጣጫዎችን አስቀምጧል። ከእነዚህ የውሳኔ አቅጣጫዎች መካከል ደግሞ የወጣቱ ለልማትና ለሰላም የሚኖረውን አበርክቶ ማሳደግ ይገኝበታል። በዚህ የውሳኔ አቅጣጫ ዙሪያ በደብረ ብርሃን ከተማ ከወጣቶች ጋር ውይይት ተደርጓል። የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ በድሉ ብሸት በከተማው የሚገኘው የልማት እድገት ወጣቱን ተጠቃሚ ለማድረግ እየተሰራበት ነው ብለዋል። የ1958ቱን የብርድ ልብስ ፋብሪካ ታሪክ ብቻ የምናውቅ ነዋሪዎች ነበር

እንዱም የነዚህ ፋብሪካዎች መነቃቃት ወጣቶችን ታሳቢ ያደረጉ የስራ ድል ፈጥሮች የተከናወኑ ያሉባቸው ሁኔታዎች ናቸው። የብልጽግና ፓርቲ የወጣቶች ክንፍ ምክር ቤት አባልና በአዲስ አበባ ከተማ ቦሌ ክፍለ ከተማ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የወጣት ክንፍ ኃላፊዋ ሄለን ለገሰ በሀገር ውስጥና በውጭ ሀገራት የስራ እድሎች ወጣቱን ተጠቃሚ ለማድረግ እየተሰሩ ያሉ ስራዎች የሚበረታቱ ናቸው ብለዋል። ሀገራችን ምንድን ነው የሚለውን ነገር ተረድቶ በዛ ውስጥ ገብቶ ራሱ መለወጥ እና ሌሎችም እንዲለወጡ አቅም መሆንና አቅምን መፍጠር ያስፈልጋልእና ከዛ አንጻር የኛ ሚና ምንድን ነው የሚለውን ነገር በደንብ አድርገን ተነጋግረናል። ወጣቱም ከጠባቂነት እንዲላቀቅ ስራዎችን እየሰራ ነው። እንደ ወጣት ግን ኃላፊነቱን ወስደን ግንዛቤዎችን በመፍጠር አመለካከቶችን በመቅረጽ ከጠባቂነት የተላቀቀ ወጣት ስራ ፈጣሪ፣ አምራች ወጣትን እየፈጠርን ያለንበት ሁኔታዎች አሉ። ተሳታፊ ወጣቶችም ያሉ ጅምር ስራዎች መልካም መሆናቸውን ገልጸው ከሰላምና ከስራ እድል ፈጠራ ጋር የተያያዙ ጉዳዮች ግን የበለጠ ሊሰራባቸው እንደሚ የሚገባ አመላክተዋል። መንግስት አልሰራም አይደለም ሰርቷል፣ ግን ያን እንዳናይ የሀሰት ፕሮፓጋንዳዎች ሶሻል ሚዲያዎች ጆሯችንንም አይናችንንም እንዳናስተውል አድርገውናል። በፋብሪካ ለማሳተፍ ይሞክራል፣ በጥቃቅን ለማሳተፍ ይሞክራል፣ በስርዓት አደራጅቶ ለማድረግ ይሞከራል፣ እየተሞከረም ግን ካለው የሰላም እጦትና ካሉት ሪሶርሶችን ከመጠቀም አንጻር ወጣቱን ማርካት አልተቻለም። ብልጽግና ከመጣበት ጀምሮ የሴቶች ተጠቃሚነት አለ። እንደኔ የት ሄደን መብታችንን ማስከበር እንዳለብን አውቀናል። ውይይቱ ወደፊት ያሉ ችግሮች ላይ ተነጋግሮ ለመፍታት የሚያስችል ነው ተብሏል። ባለፉት ሁለት ዓመታት የሰቆጣ ቃል ኪዳን የማስፋፋት ምዕራፍ ትግበራ ስራዎች በሁሉም ክልሎች እየተተገበረ መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ ተናገሩ። ኢትዮጵያ በስርዓተ ምግብ ያላትን ተሞክሮ ዓለም አቀፍ መድረክ በመጪው ሐምሌ ወር ታዘጋጃለች ያሉት ደግሞ የግብርና ሚኒስትሩ ዶክተር ግርማ መንቴ ናቸው። የ2017 የምግብና ስርዓተ ምግብ ስትራቴጂክ እንዲሁም የሰቆጣ ቃል ኪዳን የማስፋፋት ምዕራፍ ትግበራ የስድስት ወር አፈጻጸም ግምገማ በአዲስ አበባ ተካሂዷል። ቴዎድሮስ ኃይ ኢየሱስ ዝርዝር አለው። በ2022 በኢትዮጵያ ከሁለት ዓመት በታች ባሉ ህጻናት የሚከሰትን መቀንጨር ዜሮ ለማድረግ ያለመ ፕሮጀክት ከ2007 ጀምሮ እየተተገበረ ይገኛል። ይህ ትግበራም ከፌዴራል እስከ ቀበሌ እየተሰራ እንደሆነ ያነሱት የጤና ሚኒስትርና የምግብ ስርዓትና ኒትሬሽን የሚኒስትሮች ስትሪንግ ኮሚቴ የጋራ ሰብሳቢ ዶክተር መቅደስ ዳባ ባለፉት ሁለት ዓመታት የሰቆጣ ቃል ኪዳን የማስፋፋት ምዕራፍ ትግበራ ስራዎች በሁሉም ክልሎች እየተተገበረ መሆኑን ተናግረዋል። ፕሮግራሞችን እስከ ታች እስከ ህብረተሰብ ድረስ በማውረድ ከወረዳዎች እንዲሁም ደግሞ በቀበሌዎች በቤት ደረጃ የሚተገበሩ ስራዎችን ከክልሎች ጋር አብሮ በመተግበር በተለይ ደግሞ በከፍተኛ አመራሩ ትኩረት ተሰጥቶት የሚሰራ ስራ እንደሆነ ይታወቃል። በተለይ ደግሞ በባለፉት ሁለት ዓመታት እና በዚህ ጊዜ ደግሞ ስንመለከት ከፍተኛ ትኩረት ተሰጥቶ ከዚህ በፊት የነበሩ ወረዳዎችን በስፋት የመጨመር ብዙ ወረዳዎችን የመጨመር ስራ ተሰርቷል። ለዛም ነው አሁን ባለንበት ጊዜ ወደ ሶስት መቶ ሰላሳ አራት ወረዳዎች ላይ ትግበራዎች እየተሰሩ ነው ያሉት የጤና ሚኒስትሯ ዶክተር መቅደስ ዳባም ባለፉት አራት ዓመታት በተሰሩ የትግበራ ስራዎች በሁሉም የሀገሪቱ ክፍሎች የሚገኙ 334 ወረዳዎች በስርዓተ ምግብ ትግበሮ ተካተዋል ብለዋል። በበጀት ዓመቱም የህፃናት እድገት ክትትል 80 በመቶ አፈጻጸም እንዳለው ገልጸዋል። በ2017ም የእድገት ክትትልን ከማበጸግ የመጀመሪያዎቹ ስድስት ወራትን አፈጻጸም ስንመለከት 80 በመቶ ከፍ ያለ ሆኗል፣ በፊት ከነበሩት ያም ደግሞ ወደ 1.4 ሚሊዮን የሚሆኑ ከሁለት ዓመት በታች የሆኑ ህጻናት ላይ ለወላጆቻቸውም ግብረ መልስ መስጠት ተችሏል። እድገታቸው ታይቶ የቱጋን ያሉት ምንስ ላይ መሻሻል ያስፈልጋል በሚል በቁጥር ስንመለከተው ይሄ ዝቅተኛ ነው። አስፍተን በሁሉም በሚተገበርባቸው ወረዳዎች ውስጥና በሀገር አቀፍ ደረጃ በተለይም ደግሞ በተለያዩ ከተማዎች ሰፊ ንቅናቄ አመራሩ ወስዶ የሚሰራበት አግባብ እንዳለ ይታወቃል። ኢትዮጵያ በስርዓተ ምግብ ያላትን ተሞክሮ የምትገልጽበት ዓለም አቀፍ መድረክ በመጪው ሐምሌ ወር ታዘጋጃለች ያሉት የግብርና ሚኒስትሩ ዶክተር ግርማ መንቴ ኢትዮጵያ ያዘጋጀችው የምግብ ስርዓት ፍኖቶ ካርታም አሁን ላይ እየተገበሩ ካሉ ስራዎች ጋር ተቀራራቢ መሆናቸውንም አንስቷል። ሌማት ትሩፋትን ጨምሮ አረንጓዴ አሻራን ጨምሮ የትምህርት ቤት ምገባን ጨምሮ ከ80% በላይ ስራዎቻችን ፍኖቶ ካርታዎች ለማስፈጸም የሚያግዙ መሆኑን እሱን ለይተናል። አት ዘ ሴም ታይም ደግሞ ኢትዮጵያ በሐምሌ ወር ላይ የተባበሩት መንግስታት የዚህ የስርዓተ ምግብ ሳሚት ሁለተኛውን ታዘጋጃለች። ባለፈው ሁለት ዓመት በፊት ሮም ነው የተዘጋጀው። አሁን ደግሞ አዲስ አበባ ላይ ይካሄዳል። ስለዚህ በዚህ በሚካሄደው ዓለም አቀፋዊ መድረክ ላይ ደግሞ ኢትዮጵያ እስካሁን የሰራቻቸውን ስራዎች ሾኬዝ የምናደርግበት የምናሳይበት ዝግጅት የምናደርግበትን አቅጣጫ ላይ ነው የተወያየ ነው። በመድረኩ የምግብ ስርዓት ትራንስፎርሜሽን የምግብ የስርዓተ ምግብ እና የሰቆጣ ቃል ኪዳን የስድስት ወር አፈጻጸም ቀርበው ውይይት ተደርጎባቸዋል። የመኸር ዘመን ለእርሻ ስራ ክትትልና ድጋፍ አመቺ የሆነውን የኩታ ገጠማ አሰራርን በመጠቀም ምርታማነትን ለማሳደግ እየተሰራ መሆኑን የአማራ ክልል ግብርና ቢሮ አስታወቀ። ቢሮው የሰብል ንቅናቄ መድረክ በደብረ ብርሃን ከተማ አካሂዷል። በላይ ተስፋዬ ዝርዝሩን ይዟል። በምግብ ራስን ከመቻል እስከ ትርፍ አምራችነትና ለኢንዱስትሪ ግብአት አቅም የሚሆን የግብርና ምርት ለማግኘት ነባር ተግባራትን ማሳለጥና አዳዲስ አሰራሮችን ማላመድ ይጠይቃል። የግብርና ምርታማነትን ለመጨመር ከሚያስችሉ ተግባራት መካከል የኩታ ገጠማ አሰራር አንዱ ሲሆን ይህንንም አቅም አድርጎ እየተሰራ መሆኑን የኤስያ ደብር ነዋጊ ወረዳ ግብርና ጽሕፈት ቤት ሰብል ልማት ቡድን መሪ አንዱ አለም የሻው እና የሰሜን ሸዋ ዞን ግብርና መምሪያ ሰብል ልማት ቡድን መሪ አበበ ጌታቸው ይገልጻሉ። ዋና ሰብላችን ስንዴ ነው፣ ጤፍ፣ ባቄላ ናቸው። እነዚህ ላይ ሰፊ ስራዎች እንሰራለንና እነዛን ከአሁኑ የማሳኩታ ገጠምን መሰረት በማድረግ የማደራጀት ስራ አርሶ አደሮችን የመለየት ስራ በት ሁኔታ ነው ያለው። አጠቃላይ ጠቅላላ መሬታችን 36 ሄክታር ነው። ከዚህ ውስጥ ከ18 ሄክታር በላይ በስንዴ የሚደራጅ ይሆናል። እንደ ዞናችን ሰፋፊ ክላስተሮች አሉ። እነዚህን ሰፋፊ ክላስተሮች ስድስት ኮሚዲቲ ሰብሎች አሉን። በኩታ ገጠም አደረጃጀት በተጠናከረ የባለሙያዎች ድጋፍ በመደገፍ ምርትና ምርታማነት እናሳድጋለን። የኩታ ገጠም አሰራር በክልል ደረጃ የተሻለ ልምድ የተወሰደበት መሆኑን የሚገልጹት የአማራ ክልል ግብርና ቢሮ ምክትል ቢሮ ኃላፊ ቃል ሽፈራው ተግባሩ ተጠናክሮ እንደሚቀጥል ነው የተናገሩት። ባለፈውም ዓመት የተሻለን እንዲያመጣንበት በተለይ ከምንዘራው መሬት 52 ፐርሰንት መሸፈን አለበት በምርት ወደ 61 ፐርሰንት መሸፈን አለበት ብለን ያዝ ነው። የኮሞዲቲ ክላስተር አተገባበርን በዚህ ዓመት ከባለፉት ዓመታቶች ባደገ ሁኔታ የሙሉ ፓኬጅ ትግበራ መሪ የምንፈጥርበት አዳዲስ ክላስተሮች ጭምር የምንፈጥርበት የተሻለ የእያንዳንዱ ሰብል የተሻለ ምርት መስጠት የሚችልበት ሁኔታ የምናስመዘግብ ብለን ያዝ ነው የኮሞዲቲ ክላስተር ስራ ነው። በእያንዳንዱ ዞን በእያንዳንዱ ወረዳ አዳዲስ ክላስተሮችን ነባር ክላስተሮችን ጭምር በመፍጠር የሽግግርን የማረጋገጥ ከመሰረታዊ ወደ መደበኛ ከመደበኛ ወደ ተሻለ የክላስተር ሽግግር እንዲኖር በማድረግ አንዱ እየሰራና ያለነው በ2017/2018 የመኸር ምርት ዘመን 5.4 ሚሊዮን ሄክታር መሬት በማልማት 187 ሚሊዮን ኩንታል ምርት ለማግኘትና የምርታማነት መጠንን ለመጨመር ታቅዶው እንደሚሰራ ምክትል ቢሮ ኃላፊው ገልጸዋል። ከባለፈው ዓመት የ27 ሚሊዮን ኩንታል ጭማሪ እናመጣለን፣ ምርታማነትንም ከ32 ወደ 34 የ2.5 ኩንታል ፐር ሄክታር ጭማሪ እናደርጋለን ብለን የቅርመ ዝግጅት ስራዎች እየሰራ ያለ ነው። አሁን ባለበት ደረጃ በተለይ ባለሙያዎቻችንን የፓኬጅ ስልጠና እየሰጠና ያለ ነው። የሰው ኃይላችንን በእውቀትም በአመለካከትም ቀጣይ በምንሰራቸው ዋና ዋና ግቦች በተለይ እንደ አማራ ክልል በምግብ ራስ መቻል አለብን የአግሮ ኢንዱስትሪዎች በተለይ የግብርና ምርት የሚፈልጉ አግሮ ኢንዱስትሪዎች በየአካባቢው አሉ የኢንዱስትሪ ፍላጎታችንና ና ለኤክስፖርት አቅም የሆኑ እንደ ሰሊጥ ማሾ ቦሎቄ የመሳሰሉ ሰብሎችን ጭምር አምርተን ሶስቱን ምግቦች እንደ ክልላችን እናሳካለን ብለን ርብር እያደረግናለን ያደገ የምርት መጠን ለማምጣት በዩኒቨርሲቲ በምርምር ተቋማትና በፕሮጀክት ዘርፍ የተሰማሩ ባለሙያዎችን አቅም በመጠቀም ተከታታይ የፓኬጅ ስልጠናዎች እየተሰጡ መሆኑን ተጠቅሷል በእስልምና አስተምሮ ከረመዳን ጾም በኋላ የሚጾመው ጾም የሸዋል ጾም ተብሎ ይጠራል። በአላህ ዘንድ በረከት የምታስገኘው ለስድስት ቀን የሚጾመው የሸዋል ጾም የውዴታ ጾም መሆኑን በደብረ ብርሃን ከተማ የሚገኙ የእምነቱ ተከታዮች ተናግረዋል። ለስድስት ቀናት የሚጾመው የሸዋል ጾም የጾመ ሰው ዓመቱን በሙሉ እንደ ጾመ ይቆጠርለታል ተብሏል። ዘገባው የአለም ላይኩን ነው አ በሂጅራ የዘመን አቆጣጠር ዘጠነኛ ወር ረመዳን ሲባል አስረኛው ደግሞ ሸዋል ይሰኛል። እነዚህ ሁለት ወራት ህዝበ ሙስሊሙ በጾምና በዱዓ የሚያሳልፍባቸው ናቸው። ታላቁ የረመዳን ወር መጠናቀቁን ተከትሎ የኢዳል ፈጥር በዓል ማግስት ጀምሮ ያለው የሸዋል ወር ደግሞ በውዴታ የሚጾምበትና ትልቅ በረከት የሚያስገኝ እንደሆነም የደብረ ብርሃን ከተማ እስልምና ጉዳዮች ምክር ቤት የህዝብ ግንኙነት ኃላፊው ሸህ አማን መሐመድ ይገልጻሉ። ትልቅ ሱና ያላት የሸዋል ጾም ምንላታለን? ይቺ የሸዋል ጾም ብለን የምንለው ምንድነው? የረመዳንን ጾም ጾመን ካጠናቀ ከተጠናቀቀን በኋላ ወሩ ራሱ ረመዷን ነው የሚባል። ከረመን ቀጥሎ የሚባለው የሸዋል ወር አለ ሸዋል አንድ እንግዲህ እንደዙ እንደ ረመን ሀያ ዘጠኝ ሰላሳ ሊሆን ይችላል ባሉት ቀናቶች ወሩን በሙሉ መጾም ይቻላል ማለት ነው። የሸዋል ጾምን አስቀድሞ መጾም ቢቻል ጥሩ ነው፣ ባይሆን ግን እስከ ወሩ መጨረሻ ድረስ መጾም ይቻላልም ብለዋል። ያሉትን ተከታታይ ጾሞችን አላህ ወፍቆን እንድንጾመው ይሄ ትልቅ በረካ ያለው አጅሩ ምንዳ አመት ከረመዷን ጋር ደምሮ አመት እንደሚጾም የሚያስገኝ ስለሆነ እንድንጾም እንድንበረታታ፣ ረመዷንን ጾሙ ሸዋልን ያስከተል አሉ ነቢዩ ሰለላሁ አለይሂ ወሰለም። እያንዳንዷ ስድስት ቀን እያንዳንዷ ቀን የአስር የአስር ቀን አጅር አላት። አንድ አመት እንደ ጾም ይቆጠርለታል አሉ መሻይኮች ሲነግሩን። እና ደረጃው ትልቅ ነው፣ ስድስት ቀን መጾም ማለት ነው። ረመዷንን ጨርሰን ስድስቷን ያስከተልን እንደሆነ ማለት ነው። አጅሩ አሊሞቻችን ሲነግሩን በጣም ትልቅ ነው። እና ይህን አጅር ትጓጉተን ማለት ነው አስከትለ መጾም አለብን፣ ኢንሻ አላህ። ጾም የሰው ልጅ ወደ ውስጡና ወደ ፈጣሪው እንዲመለከት ያስችለዋል። በዚህም ደግሞ ረመዳን ትልቅ ነገር አስተምሮን አልፏል። ረመዳንን ፈለግ ደግሞ በሸዋል ወር ማስቀጠል ይገባልም ተብሏል። ረመን ብዙ ነገሮች አስተምሮን አልፏል። ይችን ጾም በተደነገጉት በፈለግ ደረጃ በሱና ደረጃ የተቀመጡትን ነገሮች እንድንተነገብራቸው በህዝብ ሙስሊሙ ውስጥ መልእክት ማስተላለፍ እፈልጋለሁ ማለት ነው ኢንሻአላህ። ረመን ትልቅ ነገር አስተምሮን ትልቅ አሻራ ጥሎልን ሄዷል። ይሄንን በረመን ያለንን ኑር፣ ይህን ኑር ይዘን መቀጠል አለብን ብዬ ነው የማስበው።

ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ በትንታኔ የምንመለከተውን ጉዳይ ወደ እናንተ እናደርሳለን። የንግዱ ማህበረሰብ ለሀገራዊ ሰላም የበኩሉን ሚና ሊወጣ እንደሚገባ ነጋዴዎችና የኢኮኖሚ ባለሙያዎች ገለጹ። እንደ ኢትዮጵያ ባሉ ሀገራት የሰላም እጦት ችግር ለድህነት ምንጭ በመሆኑ ለኢኮኖሚ እድገት መተባበር ይጠይቃል ብለዋል። አንዷ ልምናን ዝርዝሩን ይዟል። ፍቃዱ ድሪባ በንግድ የስራ ዘርፍ ላይ የሚሰሩ ግለሰብ ናቸው። በሀገራችን ያለው የሰላም እጦት በንግድ እንቅስቃሴ ስራቸው ላይ ከፍተኛ ጫና እንዳሳደረባቸው ገልጸዋል። ይህ የሰላም እጦት ደግሞ በሀገርም በግለሰብም ላይ የሚያስከትለው ኪሰራ እየከፋ ነው ይላሉ። ማለት ምን ስጋት አለው? ብነግድም ብወጣና ብሰራም ምንም የሚያተርፈው ነገር የለም። ያንንም ሰላም ስለሆነ የሚረከበው የለም እና ከዛ እና የንግዱ ማህበርም ትልቅ ስጋት ውስጥ ነው ያለው አገር ካላደገች ደግሞ እኛም ወልደን ከብደን ልጆቻችንን ማሳደግ እና ትልቅ ደረጃ ማድረስ አንችልም። በዚህ በንግዱ ዓለም ደግሞ ሰላም ከሌለ አገር አታድግም። አቶ ደመቀ ደፋሩ የሲዳማ ንግድ ዘርፍ ማህበራት ምክር ቤት ዋና ጸሐፊ ሲሆኑ በሀገሪቱ ውስጥ የሚፈጠሩ ችግሮች ሩቅ ቢመስሉም፣ ዛሬ ግን የእያንዳንዳችንን ቤት በር እያንኳኩ ነው ይላሉ። የሰሜኑ ክፍል ያለው ጦርነት ለደቡብ አይተረፍም አይባልም። ምክንያቱም ምርት ተጓጉዞ ነው የመጣው ምርት መጠቀም አለ። አብዛኛው ጊዜ በእኛ ያለው ምንድ ነው ምናገባኝ የሚል ስሜት ነበር እና አሁን ግን ሲያዩት ደግሞ አንድ ቦታ ያለው ጦርነት ለሁሉም አደጋ መሆኑን በደንብ የተገነዘቡበት ስላለ ለሰላም ሁሉም ዘም መቆም አለበት። ሁሉም ክልል የኤክስ ዋይ ክልል ነኝ ማለት ሳይሆን ሁሉም ክልሎች ለሰላሙ ዘም መቆም አለበት። የኢኮኖሚ ባለሙያው ዶክተር ሰዋላ አባተ በአስቸጋሪ ሁኔታ ውስጥ ሆነን ኢኮኖሚው እንዲህ መነቃቃት ከቻለ ሙሉ ሰላም ቢሰፍን ደግሞ የሀገራችን የንግድ አቅም በምን ደረጃ ላይ ማሳደግ እንደሚቻል መገንዘብ ይገባል ብለዋል። ሰላም ማጣት ሂደት ውስጥ ሆነንም እንኳን እየተፈጠረ ያለውን ሀገራዊ መነቃቃት እያየነ ነው ሰላም ቢሆን ኑሮ ደግሞ አጠቃላይ እንዳገር የሚኖሩ የኢኮኖሚ እድገት ምን ሊሆን ይችል ነበር? የእያንዳንዱ ማህበረሰብ ሕይወት በምን ያህል ሊሻሻል ይችል ነበር? ነጋዴ ማህበረሰቦች ያሉባቸውን ችግሮች ከመፍታት አንጻር፣ የቢዝነሶቻቸውን ከማስፋፋት አንጻር፣ የፋይናንስ አቅርቦት ከማደግ አንጻር ከፍተኛ የሆነ አዎንታዊ አስተዋጽኦ ይኖር ነበር ይሄ ችግር ባይኖር። ስለዚህ በሁለቱም ወገን ያሉ አካላት ይሄን የሰላም ችግር በአስቸኳይ የሚፈታበትን መንገድ የንግዱ ማህበረሰብም ተሳትፎበተኝ ከፍተኛውን አዎንታዊ አስተዋጽኦ ያመጣል ብዬ አስባለሁ። ዶክተር ሙሉጌታ ሙሊሳ በበኩላቸው የሰላም እጦት አንደኛው ችግር ኢኮኖሚያችንን አለማደጉ መሆኑን ጠቅሰው ይህን ለማምጣት ደግሞ ጠንክሮ መስራት ይገባል ነው ያሉት። አንተ ወደ ተራራ ከፍ ባልክ ቁጥር ብዙ ማይታዩ ነገሮችን ታለ። ስለዚህ ኢኮኖሚያችን ባደገ ቁጥር እኛ ምናስበው ይሄ በጎረቤት መነካከስን ሳይሆን በብሔር መባላትን ሳይሆን በፖለቲካ አመለካከት መከፋፈልን ሳይሆን በፖለቲካ አመለካከት ልዩነቶችን ተጠቅመን እንዴት ለውጦችን ማምጣት እንችላለን። መንግስት ሰላምን ለማምጣት ያለው ድርሻ ትልቅ ቢሆንም የንግዱ ማህበረሰብ ግን እንደ አንድ ትልቅ የማህበረሰብ ክፍል ለሰላም መትጋት ይገባዋል ብለዋል። ራሱም ሰላሙን ማስጠበቅ አለበት ብዬ አስባለሁ። ምክንያቱም የነጋዴው ማህበረሰብ ሰላሙ ማስጠበቅ ለራሱም ሲል ነው፣ ቢካውዝ ንግድ ፕሮፊት ኦሪንተር ነው። ስለዚህ ትርፋማ ሆኖ ሰርቶ መለወጥ ማደግ የሚችለው መጀመሪያ ዘላሙ ሰላሙን ሲያስጠብቅ ነው። ተጎጂ እንደሚሆን ደሞ ተጠቂ እንደሚሆን ደግሞ፣ የመጀመሪያ መስራት ያለበት ደግሞ ራሱ የንግዱ ማህበረሰብ ነው። እዛ ላይ መስራት ያለበት ያ ከምን አንግል ይታያል? አንተ ስታመርት ምርት የሚጠቀም ሰላም ያለው አካባቢ ነው። ምርትን የሚወስደው ሰላም ያለው አካባቢ ነው። ስለዚህ አንተ የምታመርተውን ተቀባይ አያገኝም ማለት ነው፣ ሰላም ከሌለ። ስለዚህ እነዚህ ነገሮች የንግዱ ማህበረሰብ በትክክል ሰርቶበት በትክክል አስተዋጽኦ ማድረግ ያለበትን ነገር አድርጎ ከቤቱ ሰላምን መጀመር መቻል አለበት። በመጨረሻም አጫጭር ዘገባዎችን ወደ እናንተ እናደርሳለን። ቤተልሔም ሰለሞን ታቀርበዋለች። ይህ ህዳሴ ግድብ ግንባታ ከተጀመረ ጀምሮ ከ27 ቢሊዮን ብር በላይ ከህብረተሰቡ መሰብሰቡን የታላቁ የህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት አስታወቀ። ለግድቡ ግንባታ ባለፉት 8 ወራት 85 ሚሊዮን 840 ብር መሰብሰቡንም አስታውቋል። የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ለግድቡ ግንባታ የሚያስፈልገውን ውጭ ለመሸፈን ከተለያዩ የህብረተሰብ ክፍሎች ልዩ ልዩ ድጋፎችን በመሰብሰብ ላይ እንደሚገኝም ገልጿል። ኢትዮጵያውያን በቦንድ ግዢ ስጦታ በመስጠትና በተለያየ መልክ ድጋፋቸውን እያደረጉ ይገኛሉ ብሏል። የሕንድ ኢትዮጵያ የፋርማሲውቲካል ቢዝነስ ፎረም ተካሄደ። ፎረሙ ከሁለቱ ሀገራት የተውጣጡ ዋና ዋና ባለድርሻ አካላትን በማሰባሰብ በፋርማሲውቲካል ዘርፍ እድሎች ላይ ይመክራልም ተብሏል። የጤና ሚኒስተር ዶክተር መቅደስ ዳባ የሀገር ውስጥ የመድኃኒት ምርትን ለማሳደግ መንግስት ቁርጠኛ መሆኑን ገልጸው መንግስት ዘርፉን ለመደገፍ እንደ ቅሊንጦ ልዩ ኢንዱስትሪያል ዞን ያሉ ለኢንቨስትመንት ምቹ ሁኔታዎችን መፍጠር መቻሉንም አስረድተዋል። በኢትዮጵያ ያለው የመድኃኒት ዘርፍ ያድጋል ተብሎ ይጠበቃል። ይህ ለሕንድ ኩባንያዎች ትልቅ እድል ይፈጥራል ያሉት ዶክተር መቅደስ ሕንድ አስተማማኝ የፋርማሲውቲካል አቅራቢ በመሆኗ አጋርነታችንን የበለጠ እናጠናክራለን ብለዋል። በኢትዮጵያ የህንድ አምባሳደር ሸሪ አኒል ኩመር ራይ ህንድ በፋርማሲውቲካል ምርቶች ከዓለም ቀዳሚ መሆኗን ጠቅሰው በህንድ አምራቾችና እያደገ ባለው የኢትዮጵያ የፋርማሲውቲካል ኢንዱስትሪ መካከል ጠንካራ ግንኙነት መፍጠር አስፈላጊ መሆኑን አጽንዖት ሰጥተዋል። አምባሳደር አኒል ኩመር የኢትዮጵያ የፋርማሲውቲካል ዘርፍ በፍጥነት እያደገ መምጣቱን ጠቁመው የህንድ ካምፓኒዎች ኢትዮጵያ የሀገር ውስጥ የመድኃኒት ምርትን ለማሳደግ ለምታደርገው ጥረት አስተዋጽኦ እንዲያደርጉ ትልቅ ዕድል መፈጠሩንም ተናግረዋል። በፈረሙ ላይ ንግግር ያደረጉት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን የህንድ ፋርማሲቲካል አምራቾች በኢትዮጵያ መዋለ ንዋያቸውን እንዲያፈሱም ጋብዘዋል። መረጃው የጤና ሚኒስቴር ነው። የኢትዮጵያ ሀገር በቀል ማክሮ ኢኮኖሚ ማሻሻያ በማዕድን ኢንቨስትመንትና ምርታማነት ላይ ለውጥ እንዲመዘገብ ማስቻሉን የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ገለጹ። የሲሚንቶ ምርታማነት ማነስ ማደጉና የግብይት ስርዓቱም ገበያ መር መሆኑ ለኮንስትራክሽን ኢንዱስትሪው መነቃቃት ትልቅ አቅም እንዲፈጥር ማድረጉንም ተናግረዋል። በማዕድን ዘርፍ የመንግስትና የግል አጋርነትን በማጠናከር በቴክኖሎጂ የታገዘ ቀጣይነት ያለው የኢንቨስትመንት ልማትና ሀብትን የመለየት ስራ እየተከናወነ ይገኛልም ብለዋል። የኢትዮጵያን ተመራጭ የማዕድን ኢንቨስትመንት መዳረሻነት የሚያሳ የታደጉ አሰራሮች እየተተገበሩ መሆኑንም አብራርተዋል። በኢትዮጵያ ለኮንስትራክሽን ኢንዱስትሪው ግብዓት የሚሆኑ የሲሚንቶ፣ የብረት፣ የማርብልና ግራናይት የማዕድን ሀብቶች በስፋት መኖራቸውንም አስረድተዋል። በተለይም በሲሚንቶ ጥሬ ዕቃ ከሀገር ውስጥ የተሻገረ አቅም ቢኖርም የኮንስትራክሽን ዘርፉ የሚፈለገውን ያህል ግብዓት የማቅረብ ክፍተት እንደነበረበትም አውስተዋል። መረጃው የኢትዮጵያ ዜና አገልግሎት ነው። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው። የዕለቱ ዜናችን እዚህ ላይ አብቅቷል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።